ማታ ሰክሬ ነበር እንዴ? ምንም እኮ አላስታውስም። ምንም አታስታውሽም ማለት ነው? ግን የሆነች ሴትዮ ድምፅ ሰምቼ ነበረ ነው ወይስ የቃዣው ነው ሴትዮ ማለት ነው የት እዚህ እንዴ ኧረ ምንም ሴትዮ ምናምን የሚባል ነገር የለም ቃሽተሽ ነው ግን እንደዛ ልሂድ እያልኩ በግድ አሳደርከኝ አይደለ ታዲያ ምን ችግር አለ ከፈለግሽ ደግሞ ከዚህ በኋላ አብረን እንኖራለን ምን አረቤት ቀለር ነው ምን ነው ትኩር ብለሽ ታይኛለሽ? ችግር አለ ችግር? የለም ግን አንተ ቆይ፣ እስከ መቼ ነው አዳሪየውን የምትሄደው? መች ነው አብረን ውለን አብረን የምናድር ብዬ እያሰብኩ ነው። ምን ችግር አለው? ናከነው ጎዳ ማድረግ እንችላለን። አንድ ቀን ውለን ብናድር ችግር አለ? ምን ማለት ነው? አንተን የምትፈልገኝ ለአንድ ቀን ነው ማለት ነው? ወደፊት የልጆች አባት መች ነው ከኔ ጋር የሚሆነው ብዬ አስባለሁ። አንተ ግን የምታስበው ስለ አንድ ቀን ብቻ ነው ለምን ደዚት ያለሽ ይኖድ እቤት ውስጥ ያለውን ውጥንቅ ታውቂያለሽ። እህቴ ታማሚ ነች፣ በዛ ላይ ቤቱ ጠባብ ነው፣ አዲሱ ቤትም አላለቀ። ደግሞ አንድ ያልነገርኩሽ ነገር አለ፣ የሁለታችንም ታላቅ እህት በቅርቡ መጣለሁ እያለች ነው። እንዲህ ሌላም እህት አለች እንዴ? አው የእህት ሀብታም። ሁለቱም አይረቡ ሁለቱም ለኔ ሸክም ናቸው ግን እችኛዋ አንዳንዴ ትደውላለች። አልፎ አልፎ ደግሞ ብር ትልካለች። እነሱ ቆይ ለምንድን ነው ተነጋግረው ገንዘባቸውን ሰብስበው ይሁን ነገር አድርጎ ከአንተ ጫንቃ ላይ የሚያወርዱት? እኔ የሚያገኙትን ብር የት እንደሚያደርጉት እራሱ አላቅ። እናትና አባት አሉን እንጦራለን አይሉ እነሱ በጊዜ አርፈዋል። ግራም ያጋባ ነገር ወይ ግን የእኔ ወድ ያቺ ታላቃችን ያልካት ከውጭ የምትመጣው ምትመጣው ልጅ አላት እንዴ? እኔ እስከማውቃት ድረስ የላትም። እንደዚህ ደግሞ ደሞ እሷም ወልዳ አምጥታ እስካልጣለችብኝ ድረስ። እንዴ አላገባችም እንዴ? ልጅ እንዳላት አታውቅም? ኧረ እሱ ዲቃላ ነው። አረ ሞጌ፣ ዲቃላ ይባል ምን ሆነት ነው? አንተን የመሰለ አባት አግኝቶ አልተንከባከበው ያሳድገው እንግዲህ እኔ አቅሜን ማድረግ የምችለውን አድርጌያለሁ። ብቻ እንደነገርኩሽ የዚችንም መዛችንም እስከምናመቻች ድረስ ሆኖ የሚሆነው ይሆናል። አዲሱ ቤትም ተሰርቶ አላለቀም፣ እስከዚያ እዚሁ አብረን እንኖራለን። ምን ምን ማለት ነው ሞጌ? እስከመቼ ነው እኔና እናንተ በየቤት ቆይ እየተንጓግተትን ነው የምንኖረው? አንተ ቆይ እንደትልቅ ሰው አታስብም? እንደሆነም እኔ አግብቼ የራሴ ህይወት እንዲኖረ እፈልጋለሁ። የራሴ ቤት እንዲኖረ እፈልጋለሁ በጣም የሰለቸኝ ሁሌ በዚህ ጉዳይ ከአንተ ጋር መጨቃጨቅ። ቆይ ቆይ ምን ችግር አለው? ለምን አሰሚኝም ስሚኝ እንጂ እንደ አስጨርሽኝ እስቲ

አው በጣም አንተ ተመቸ። እኔ ማ እንዴ ስጠርገ እንደነበር አላየሽ? ምን እንዴ ይልክ ስንሳ ነው ሰላምት ገብ እንዴ ቁርስ ስንበላ ገና መስሎክ ነው መሳሳት እኮ ደርሷል። እኔ ብዙ ጊዜ ሰዓት አለ ለዛ ነው ሰዓቱ ይበራለኩት። እናታ ደደውለሽ ያሳውቀሻል። አይ ስልክ እኮ ዘግቶብኛል። ወይ በአንተ ልደውል። ይህን ማ ከአንቺ ቀድሞ አለ እንዲዘጋው ይልቅ ቶሎ ወደቤት ግቢና ቻርጅ ታደርጊዋለሽ ግን አንተ ትምህርትን መፎረፍ ለምደሃል መሰለኝ እኔንም ስራ እያስፎረፍከኝ ነው ከአንቺ ጉያ እኮ እንዲህ በቀላሉ መለየት ስላቃታ እውነት ለመናገር እስኪ ማን ወንድ ነው ማን ጀግና ነው ከአንቺ ጠረን ከአንቺ ጉያ እንዲህ በቀላሉ መለየት የሚችለው አንተ ስንቷን ሴት ይሆን እንደዚህ እያልክ በምላስክ የገደልከው እኔ እኮ በጣም ስለቀረብኩሽ ነው እንጂ ብዙ ማውራሱ አይደለም በዛ ላይ እኔ አሁን በዚህ ሰዓት ሴት የማተራምስበት ጊዜ ላይ አይደለም ያለሁት። አንቺን ብፈልግ እኮ ያኔ ገና የተዋወኩሽ ጊዜ ጠብ ላደረግሽ ይችላል። እኔንማ እኮ እንዴት እንዳደከምከኝ በዚህ ሰዓት ወንድ ልጅ ሴት ልጅ ለምናል። አንተ እኮ በተቃራኒ ነው ያደረግከብኝ። እንደ ጉዳይ አስፈጻሚ እኮ ነው ያመላለስከኝ። ምን ነው ታዲያ እኔ ለአንቺ ትልቅ ጉዳይ? ሻርሎ ነው እሱማ ነክ ቢሮክ ነው እንጂ የጠፋብኝ ቢሮ ይንማቀ ነው ደርሶ ትላንታ አዎ በጣም የሚያምር ለምለም ቢሮ ነው ያለክ። በአረንጓዴ ዕፅዋት የተከበበ በጉም የተሞላ ሳይ፣ ግን የመነሳት ፕሮግራም ያለክ አይመስለኝም። እዚሁ ልታው ላይ ነው መሰለኝ የልቤ ንግስት፣ እዚህ ፊት ለፊት ቁጭ ብላ እንዴት በቀላሉ ልጣ ስርስር አድርገሽኛል። ብቻ ግን ይህን የዋ ልቤን እንዳትጎዳው እሺ። እኔ የምትለኝን ነገር በጆሮዬ ሳይሆን በልቤን የማዳምጥ የምረሳው እንዳይመስልህ ደግሞ በጣም ነው የማፈቅረው። ክብሬን ስለጠበቅልኝ በጣም ነው ሽ አመሰግናለሁ። ምን ማለትሽ ነው? የኔው አይደል እንዴ? የት ሄድብኛል? በዛ ላይ ደግሞ አሜሪካ ሄደን የማምሩ ልጆች ልንወልድ አይደለ? በጣም በቅርብ ነዋ። እንደዚህ እንደረድራቸዋለን? ትናንትና ስር እየደወልክ የሚጨቀጭቀኝ ምን አርግ ነው የምትል? ጨቆኝ እኮና። ጎቴ ቤት ስገባ ማየ መድኃኒቶች ሁሉ ጣለች። ምን የምን መድኃኒት? በስንት ውድ የገዛሁትን መድኃኒት ሰብስባችሁ በላ። አንተ ሙት እኛን እንኑር ነው ይሄ? ምንም አለ እሺ። የዛሬ መድኃኒቴ እንዴት ነው የምወጣው ካሉ የሚገዛ መሰለህ አገር ውስጥ ያዘሽ እናት አይክፋሽ። እኔ እኮ በደንብ አላመመኝ። ዋናው ነገር ደግሞ አንቺ መትረፍሽ ነው። ለምን ታረቅሻለሽ? አጎቴ አቆቴ እኮ መድኃኒቱን ካልወሰደ ስለሚያመው እኔ ደግሞ እንደሚወስድ አላውቅም ነበር። ደግሞ መድኃኒቱ በጣም ውድ ነው። ለዛ ነው እንጂ እሱን ለምጨክና እንዴት የለ መድኃኒትን ትወስጃለሽ። ቶሎሻልሻል ና ትጎራረሱልኛላችሁ። መድኃኒቴን ሰብስበሽ በልተሽ። ስማ፣ ለእኔ ቁርስ አታቀርብም እንዴ? ትሰማለህ? አሁን አምጣልኝ፣ ቶሎ በል፣ ፍጠን! ተንኮልሽ አይለቀሽም አይደለም! መድኃኒትን ሰብስበሽ መልላሽ እ ክፉ የተረከምሽ ፈጣሪም አውቆ ነው እንዲህ ያደረገሽ። ገና ገና ሄሎ፣ ሰብልዬ፣ ሁሉም ደህና ነው ሰላም ነው። ይመስገን። አንቺስ? ስራ ጤና እንዴት ነው? ትምህርት ቤት ነች። ይገርምሻል፣ እዛ ስትሆን ትዘጋዋለች። እንዴ? ምን አስጨነቀሽ? ይህን ያሉ ታስተካክል ነው ያልሽው? ምን ነው የሚመጣ እንግዳ አለ እንዴ? እንደዛ ነው። በጣም ደስ ይላል። የእኔ ውድ ሚስት፣ በጣም ናፍቀሽኝ ነበር። አንቺ እመጣለሁ እመጣለሁ እያልሽ ስንት ዘመን በጉጉት ጨረሽኝ እኮ ስማይን የምኝወት ነው። በእሱ ያሳስብሽ ውዴ። አንቺ ብቻ ራስሽን ጠብቂ እሺ። መልካም የስራ ቀን ይሆንልሽ። ቆይ እኔም እስከ መቼ ነው እንደዚህ የምኖረው? ይህን ሰውዬ መሸሽ አበዛ። ልጅ ሊኖረኝ ይገባል። እድሜ እኮ የሆነ ነገር ማድረግም አለብኝ። በቃ አንተ ሰውዬ መደወል አይሰለችህም ማለት ነው። ቆይ ሻው ለምን ጉዳይ ነው በጣም ፈልግሻለሁ ብለህ ካጣልፈህ የጠራኸኝ? የማታ አዳርሽ እንደማወቅ ታዲያ እሱ ምን ይመለከተሃል? ጭራሽ ቤት እንዳላደርኩም ታውቃለህ ማለት ነው? ያልጋ ቁጥሩን ለአንቺ ክብር ስልትችሁዋል። ስላከበርከኝ አመሰግናለሁ። በቃ ይሄ ነው ጉዳይክ? ስለናፈቅሽ ሁለተኛስ ሶስተኛ ደግሞ አቶ ሞገስ በጣም ቀልድና ፌዝ እያበዛህ ነው። ቆይ ከኔ ምንድነው የምትፈልገው? በጣም ስለማፈቅድሽ ተጋብተን ልጅ እንድንወልድ ነው የምትፈልገው። መቼ መቼ ነው? እባክህ ኮሜዲ ስራ ነው የምታቀርበው? በጣም ቀልደኛ እየሆንክ ነው። ለማንኛውም እኔ በቀደም ሻል ያለ ስራ አስቀጥርሻለሁ ስላልከኝ ስለሱ የምታወራው መስሎኝ የመጣሁት እንጂ አልመጣም ነበር። በሎን ክፈትልኝ፣ እሱም አለ

ሽውን እቺ ሚላት እንዴት አርቂ ነው ማሰብናት? በቃ እሷን አላሰመንኳትም ማለት ትልቁ ባንክ የተዘጋ ማለት ነው። ንብስ፣ ደውልልኝ። ስልክ ማይሰራ። እኔም እኮ ትናንትና በጣም ፈልግሽ ደጋግሜ ስደውል ስልክሽ ይሰራል። ትናንትና ማንጋ እንደነበርኩኝ እስቲ ገምት። እነሱን በምን አውቃለሁ? ከማንጋ ነበር። ከልቤ ንጉስ ጋር ነበርኩ። ብታይ፣ ደስ የሚል ቀን ነበር ያሳለፍን። አብረን ዋልን፣ አብረን አደርን። ጥሩ ለአንቺ በጣም ደስ ብሎኛል። አመሰግናለሁ። ዲቪ ስሙኝ፣ ማስ ሳልጠይቅህ እናትህ ተሻላቸው? ለምንድን ነበረ በጣም ፈልግሻለሁ ብለ ከይጠራኝ? አይ ታዩ በቃ እንዴት ነው ትላንት? አለ አሁን ስለመሸ መሄድ አለብኝ። እንዴ ቆይሽ፣ በቃ ትንሽ ቆይ። ቺፕስ ጋብሰሃል እንዴ? ፈልግኝ